ሰላም ውዴ ቻናል ቤተሰብ ተከታቶች ዛሬ ደግሞ በርካታ ወንድሞቻችን የመንግስትን ጥሪ የሰላም ጥሪ ተቀብለው እየተቀላቀሉ ይገኛል። እጅግ ደስ የሚል ነው። ስለ ሰላም እንግዲህ ያላቸው ትልቅ ቦታ እንግዲህ ከፍ ያለ መሆኑን አመላካች ጉዳይ ነው። በተለይ በሰሜን ሸዋ ዞን ነዋሪ ነዋሪ ከተማ ተብሎ በሚታወቀው ያሉ ወንድሞቻችን በዛሬ ሁለት ግንቦት 21 092017 ዓ.ም የመንግስትን የሰላም ጥሪ ተቀብለው በሰላም ገብተዋል። እንግዲህ ሲገቡ እንግዲህ እንደ ሀገራችን ባህል በሀገር ፍቅር ተቀብለናቸዋል። ሲገቡም እንግዲህ የሀገራችን ድንቅና የፍቅር አቀባበል ተደርጎላቸዋል። በዚህም የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ከፍተኛ አመራሮች በተገኙበት ደማቅ አቀባበል ተደርጎላቸዋል ማለት ነው። ስለዚህ ለሰላም እንግዲህ ትልቅ ከፍታ ቦታ በመስጠት ያለውን አመላካች ጉዳይ ነው። በተለይ በሰሜን ሸዋ ዞን እነዋሪ ተብሎ በሚታወቁ ከተማ እንዲሁም ደግሞ ላስታውሳችሁ በደንብ እንዲሁም ደግሞ በምዕራብ ጎጃም ዞም ሰሜን ሜጫ ተብሎ የሚታወቀው በመራዊ ወረዳ ልዩ ቦታው ደግሞ በብራቃት ሲንቀሳቀሱ የነበሩ ወንድሞቻችን የመንግስትን የሰላም ጥሪ ተቀብለዋል። ስለ ሰላም እንግዲህ ከፍተኛ ቦታ በመስጠት ሁሌም ነው እንደምናገረው፣ ኢትዮጵያ ተዝቆ የማያልቅ ሀብት አላት። ሰላም ትልቁ ግን ንጉሳችን ነው። ስለዚህ ለሰላም ከፍተኛ ቦታ መስጠት አለብን ማለት ነው። ስለዚህ ከገቡት ወንድሞች ላስታውሳችሁ በሰሜን ሸዋ ያሉ ወንድሞቻችን ሲገቡ ደማቅ አቀባበል ተደርጎላቸዋል። ከነዚህም ውስጥ እንግዲህ ሻረው ገበየው ተብሎ የሚታውቅ ወንድማችን ሰለሞን ወልደ መምህር አበበ ፈለቀ ተብሎ የሚታወቁ ወንድሞቻችን እንዲሁም ሌሎችን አስከትለው የመንግስትን የሰላም ጥሪ ተቀብለዋል። ሲገቡ እንግዲህ ደማቅ አቀባበል ተደርጎላቸውን አቀባበል ያደረጉላቸውም የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ከፍተኛ የስራ ኃላፊዎች በተገኙበት ደማቅ አቀባበል በሀገራችን ባህል፣ በሀገር ፍቅር ተደርጎላቸዋል። እንዲሁም በተመሳሳይ መልኩ በመራዊ ወረዳ ተብሎ በሚታወቀው መራዊ ወረዳ ማለት በድሮ ምዕራብ ጎጃም አሁን ደግሞ ሰሜን መጫ በአሁን በአዲሱ ፍኖተ ካርታ አቀማመጥ ማለት ነው። ተብሎ በሚታወቀው በመራዊ ወረዳ ልዩ ደግሞ የገጠር ከተማ ተብላ በምታ ብራቃት ተብላ በምታወቀው የገጠር ከተማ በዛ የነበሩ ወንድሞቻችንም የመንግስትን የሰላም ጥሪ ሲያደርግላቸው የመንግስትን የሰላም ጥሪ ተቀላቅለን እጅግ ደስ የሚል ነው። በርካታ ወንድሞቻችን በተለያየ አቅጣጫ የመንግስትን የሰላም ጥሪ እየተቀላቀሉ ይገኛል። በአለማችን ከፍተኛ ትልቁን ቦታ ከሚይዘው ንጉስ ተብሎ ከሚታወቀው ሰላም ነው። ለሰላም ደግሞ ትልቁን ቦታ ከሚሰጡ ሰዎች ቀዳሚው አንዱ እኔ ነኝ። ምክንያቱም ሰላም ካለ ከጎረቤት ከሰፈር ከራስ ከቤተሰብ እስከ አገር ድረስ ለመስራትም ለመንቀሳቀስ ትልቁን ቦታ የሚይዘው ሰላም ነው። ስለዚህ ሁላችን ለሰላም ያለውን ቦታ ከፍ ማድረግ አለብን። ባይዞ ኢትዮጵያ! እንዲሁ እንደኔ ከታያችሁ በጣም ነው የሚገርመኝ። እንደኔ ከታያችሁ ተዝቆ የማያልቅ እኮ ማዕድን ሀብት አላት ተዝቆ የማያልቅ። ስለዚህ ሰላም የሚባለው ንጉስ ለብሰን ሀገራችን ማሳደግ እንችላለን ማለት ነው። ሌላኛው ጉዳይ እንግዲህ በምስራቅ ጎጃም ተብሎ በሚታወቀው በአዴት ቀጠና ጎንጅ ተብሎ በሚታወቀው ያሉ ወንድሞቻችን በተመሳሳይ መልኩ በዛሬ ሁለት ገብተዋል። ዛሬ ግንቦት 21 አሜን 09 2017 ዓ ምት በኢትዮጵያን አቆጣጠር ማለት ነው። ስለዚህ እንዲሁም በጎጃም የገቡት እንግዲህ በሰሜን ጎጃም፣ ዛሬ ደግሞ እንዲሁም ደግሞ በምስራቅ ጎጃም ያሉ በአዴት ወረዳ ጎንጅ ተብሎ በሚታወቀው ቀጠና እንግዲህ ያሉ ወንድሞቻችን የመንግስትን የሰላም ጥሪ ተቀብለው ሲገቡ ሁሉም የሀገር ፍቅር ባለን ባህላችን መሰረት ደማቅ አቀባበል ተደርጎላቸኋን ሲገቡ ማለት ነው። እጅግ ደስ የሚል ነው። ስለዚህ የሚያስፈልገው ለሰላማችን ትልቅ ቦታ መስጠት ነው። ሰላም የማይተመን ዋጋ አለው። ምክንያቱም ይህን የምልበት ኢትዮጵያ ትልቅ በቆዳ ስፋትም በሕዝብ ብዛትም ቀዳሚ ሀገር ነች። እንዲሁም ቀዳሚ ብቻ ሳይሆን ቀዳሚ የሆነ ሀብት አለን። እሱን እንጠቀምበት። ለዛ ደግሞ ሰላም የሚባለውን ትልቁ ንጉስ መልበስ አለብን ማለት ነው። ጠቅላይ ሚኒስትር ዶክተር አብይ እንግዲህ ወደ ፈረንሳይ ካቀኑ በኋላ ደግሞ ወደ ጣሊያን እንዳቀኑ ተመልክተናል። ያቀኑባቸው ሁለት መንገዶች አሉ። በኢኮኖሚያዊ፣ በማህበራዊ እንዲሁም ደግሞ በወታደራዊ ትልቅ የሆነ ዲፕሎማሲ ሀገርን ከሀገር የሚያተሳስር ለመስራት ነው። ስለዚህ ከኢትዮጵያና ፈረንሳይ ካላቸው የዲፕሎማሲ ግንኙነት ቀዳሚ ቦታ ከሚይዙት አንዷ ነች። ሰሞኑ እንግዲህ በሶሻል ሚዲያም ሲዘዋወር እንዳየውት ከሰሯቸው ትልቁ ዲፕሎማሲያዊ አንዱ ምክንያት የሀገርን ሰላምና ደህንነት ለማስጠበቅ በሁለትዮሽ በፈረንሳይና በኢትዮጵያ መካከል የሚሰሩትን ጠንካራ የሆነ የደህንነት መዋቅር ላይ በተመለከተ ነው። ስለዚህ ኢትዮጵያ ሰላሟን ለማስጠበቅም እንዲሁም ደግሞ ሌሎች አሪያ ለመሆን እንግዲህ ደፋ ቀና እያለች እየሰራች ትገኛለች። በዚህ ትልቅ የሆነ ኩራት ሊሰማን ይገባል። ምክንያቱም ኢትዮጵያ ትልቅ ኢኮኖሚ ማንቀሳቀስ የሚችልበት ደረጃ አሁን እየተንቀሳቀስ የሚገኝ ላብነት ያላን ሳላችሁ ባለፉም እንደሰሩላችሁ ላስታውሳችሁ በዘጠኝ ወር ውስጥ የኢትዮጵያ አየር ሀይል የአየር መንገድ ማሚን የኢትዮጵያ አየር መንገድ በዘጠኝ ወር ውስጥ አምስት ነጥብ ስድስት ቢሊዮን ዶላር እንግዲህ ገቢ እንደሰበሰበ ተመልክተናል። ስለዚህ ይሄ አንዱ ብቻ ነው። በማዕድን ብንገባ፣ በተለያየ በግብርና ብንገባ ኢትዮጵያ የማልቅ ሀብት አላት። ለምንድን ነው አሁን እኛ የሚያስፈልገን? ቁጥር አንድ በጋራ ለመጠቀም ሰላም የሚባለውን ንጉስ መልበስ አለብን። ሰላም ደግሞ በየትኛውም ብንከተው የሚስማማ ነው። በየትኛውም በክርስትናም ቢሆን በእስልምና አስተምሮት እንኳን ብንሄድ ስለ ሰላም ነው ሁሉም የሚሰብክ። ነገር ግን ሰላም የሚባለው መተግበር አለብን ሰላም የሚባለው። ስለዚህ ሁላችንም ስለ ሰላም መስበክ አለብን ማስተማር አለብን። መጀመሪያ ከማስተማሪ ቤት ግን አንተ ሰላማዊ ሰው መሆን አለበት የሚለውን እኔ ቀዳሚ ቦታ እሰጣለሁ። ስለዚህ ኢትዮጵያ ለሰላም ያላት አርያነትም በዚህ የማትታማ ጠንካራ ሀገር ነች። በኢትዮጵያዊነታችን ልንኮር ያስፈልጋል። ትልቁ ግን ለእኛ ምንድን ነው ድህነት የሚባለውን እሱን በሽታ መቅረፍ አለብን። ለዛ ደግሞ ሰላም ካለ ጠንክረን መስራት እንችላለን። ውድ ቻናል ቤተሰቦች፣ ኢትዮጵያዊና ትውልደ ኢትዮጵያውያን በዓለም ዳርቻ ያላችሁ በጣም የማከብራችሁ የምወዳችሁ ኢትዮጵያውያን፣ ስለዚህ ስለ ሰላም ሁላችን ብንሰብክ ለነፍስም ራሱ ጠቃሚ ነው ብዬ አምንበታለሁ። እንዳንድ ኢትዮጵያዊ እንዳንድ ኢትዮጵያዊ ስለማምንበት ነው። ስለዚህ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በድጋሚ አሳስባችሁ እወዳለሁኝ። ይሄ የምልበት ምክንያት እኔ ከማንም ከማንም ከምንም ስለ ኢትዮጵያ ያለኝ ነገር ቦታ ትልቅ ነው። በተለይ ደግሞ ስለ ሰላም፣ ሰላም የሚባለው እስካሁን ኢትዮጵያ ያላት ታሪክ ከማውራት ያለፈ በተግባር ማሳየት አለብን። ስለሱ ደግሞ ዋነኛ ቀዳሚ ታሪክ ጠግብ የሆነ ታሪክ ጠገብ የሆነ ኢትዮጵያ ታሪክ አላት። ያን ታሪክ ዛሬ ማውራት የለብንም። እኔ ኃላፊነቴ ምንድን ነው? ስለ ኢትዮጵያ ኃላፊነቴ ምንድን ነው? ስለ ሰላም ማውራት ነው። ስለ ሰላም እያወራው ደግሞ ጠንካራ ሰራተኛ መሆን አለብኝ። ጠንካራ ሰራተኛ መሆን አለብኝ። ይህን አምናለሁ። ስለዚህ ሁለት ነገሮች እኔ ያምናለሁ፣ ጠንካራ ሰራተኛ፣ ሰላም እና የሰላም ሰው መሆን ቀዳሚ ቦታዎችን ይዛሉ። ሁለት ነገሮች ከኔ ህይወት መጣበቅ እንዳለባቸው ስለማምን ነው። ውድ ቻናል ቤተሰቦች በሌላ ቪዲዮ እስክንገናኝ መልካም ሙሉ